ሰላም ተመልካቾቼ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ የበርበሬ ወቅት ስለሆነ ዛላ በርበሬውን ነው የምናዘጋጀው። ይሄ ፈረሱላ በርበሬ ነው። እንግዲህ ከመቀረጽ በፊት በደንብ እያንዳንዷን ረጠብ ባለ ፎጣ ተጠራርጎ ከዛ እች አናቷ ላይ ያለችውን እንጨት ቆርጠን ሁሉ አስተካክለን ጨርሰን ይሄን ይመስላል። እንግዲህ በርበሬው ጠደሌ ዱቤ በርበሬ ይባላል። እንግዲህ እንደዚህ የሚያምር በርበሬ ነው። ስምንት መቶ ብር ነው የገዛሁት። እቺ ጫፏን እንጨቷን እንቀነጥሳለን። ስንቀነጥስ ግን ተጠንቅቀን እቺ አናቷ ድንገት እንኳን ከወጣችብን አንጥላትም፣ ምክንያቱም ለበርበሬው ዱቄት ይሰጣል። ይሄን ይመስላል በርበሬው በቅርበት የሚያምር በርበሬ ነው። አሁን ደግሞ እስቲ ውስጡን ቆርጠን እናየዋለን። ይኸው ወዙ በጣም ነው ደስ የሚለው። ቆንጆ በርበሬ ነው የጠደልኝ ነው። በርበሬውን ደግሞ ፀሐይ ላይ ስናደርግ አንድ ቀን በቂ ነው። በጣም ክርር ብሎ መድረቅ የለበትም። ለምን? እየደጋገመ ሁለት ጊዜ ስለሚፈጭ እንዳይቃጠልብን አንድ ቀን ካደረግ ነው ይበቃል። ይሄ ደግሞ ያው እርጥብ ቅመሞቹን ከአንድ ከሳምንት በፊት አድርቄው ነው ለእርጥብ ቅመሞች የተጠቀምኩት ስድስት ኪሎ ነጭ ሽንኩርት፣ ሶስት ኪሎ ቀይ ሽንኩርት፣ በሶቢል አምስት ስር፣ ጤና አዳም ፍሬውን ሁለት ስር፣ ሮዝመሪ ነው የስጋ መጥበሻ፣ የሀያ ብር አንድ ስር ዝንጅብል፣ ግማሽ ኪሎ እንደዚህን ሁሉ አንድ ላይ አድርገን በደንብ አስፈጭተን እናደርጋቸዋለን። ኮረሪማ ኮረሪማ የተጠቀምኩት አንድ ከግማሽ ነው። አንድ ከግማሽ አልፈለፍለውም ኮረሪማ ነው በእርጥብ ፎጣ በደንብ በጠርጠር አርጌ ካጸዳው በኋላ ፀሐይ ላይ በደንብ አደርቀዋለው። ልጣጩ ባንጥለው ጥሩ ነው። ልጣጩ ላይ ነው እንዳለሽታው ያለው። ከነ ልጣጩ የምጠቀመው ሳንፈለፈል። መከለሻ ሩብ ኪሎ። መከለሻውን እንግዲህ ሁለት ቀን በፀሐይ በደንብ አድርቀዋለው። አላምሰውም። እንግዲህ መከለሻ የምንለው ያው ቀረፋ፣ ቀረንፉድ፣ ገውዝ ከሙን ቁንዶ በርበሬና ጥምዝ ነው። ጨው አንድ ኪሎ። ጥቁር አዝሙድ፣ ነጭ አዝሙዱንና ድንብላሉን አምሽዋለሁ። ልክ የፀሐይ ሙቀት ያህል ነው የምናምሰው። በጣም ባናምሰው ጥሩ ነው። ድንብላል ሩብ ኪሎ። አብሽ አንዴ ቡና ሲኒ። አብሹን ቀቅለን ቡን ያድርገን እንቆለዋለን። አበሹ እንግዲህ ድንብላሉ ብላሉ ስር ነው ያለው። አበሹን የቀቀልኩበት ምክንያት ምሬቱን እንዲለቅልን ነው። ጦስኝ አንዴ ሻይ ሲኒ፣ የስጋ መጥበሻ ቅጠል አንዴ ቡና ሲኒ አርገን እነዚህን ሁሉ ቀላቅለን ወደ ወፍጮ ቤት እዛ ላበርበሬውን ስናስፈጭ የመጀመሪያው ይሄንን ይመስላል። ይሄ ነጻ ይላል በደንብ ሲበርድ ቅመሙ እየተዋሃደ ሲሄድ እና በደንብ ከበረደ በኋላ ሁለተኛው ደግሞ ይፈጫል ሁለተኛው ሲፈጭ ደግሞ ይሄንን ይመስላል ከለሩ እንዴት እንደሚያምር ልክ እንደወጣ በላስቲኩ አናፍነውም ሊቃጠል ስለሚችል እንደዚህ እስኪበርድ ድረስ እንደዚህ እያደረግን እናቆየዋለን ከዛ ጥቅጥቅ ባለ ወንፊት ለፍተን እንግዲህ በርበሬው ይሄን ይመስላል። ዛላ በርበሬ በምናስፈጭበት ጊዜ ከተደል ተደልዙ ከሚፈጨው መልኩ ቆንጆ ነው የሚሆነው። እንግዲህ በርበሬው ይሄንን ይመስላል። እስቲ እንግዲህ ቅመሱ፣ እንቀምሳለን። እንግዲህ በርበሬያችን የዓመት በርበሬያችንን አንድ ፈረሱላ አዘጋጅተን ጨርሰናል። ከነቀመሙ ሀያ ኪሎን የሆነው እንግዲህ የተባረከ ይሁንልን። እንግዲህ የተደለዘ በርበሬ ሲሆን ድቁስ ነው የሚባለው። በተደለዘው በጥበት አርገን ፈትፍተን እንበላ ነበር። አሁን ደግሞ እስቲ በዝችን እንቀምሳለን። ተመልካቾቼ፣ እንግዲህ እስቲ በዚህ መልኩ ዛላ በርበሬን አዘጋጅታችሁ ተጠቀሙ። ተመልካቾቼ፣ ስለተከታተላችሁኝ ከልብ ነው የማመሰግነው። መልካም ቀን ቀናችሁ፣ የተባረከ ይሁንላችሁ።